ሰላም ጤና ስጥልኝ። የተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ማክሰኞ ረፋድ ሊመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያን ላክሼ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። በቅድሚያ መረጃ ነው የሚያስቀድምላችሁ በሀገራዊ ምክክር ኮሚሽን ለሶስት አመት ያገለገሉት አቶ ተገኝ ወርቁ ጌቱ በራሳቸው ጊዜ ስልጣን ለቋል። እንግዲህ ብልጽግና ይሄ ሀገራዊ ምክክር ኮሚሽን ራሱ ነው ያቋቋመው። ሶስት አመት አገልግሏል። እስካሁን እንግዲህ ይሄ ውጤት አላመጣም። አሁን በመጨረሻ ላይ እንግዲህ የአንድ አመት የምክክር ኮሚሽኑ እድሜ መራዘም አለበት ከተባለ በኋላ ነው ሀሳባቸውን የቀየሩ ነው የተባለው ሌሎችም እንግዲህ ያመጡት ነገር የለም። በአማራ ክልል ውስጥ እየተደረገ ያለውን የእርስ በርስ ጦርነት ልባት እንሰጣለን ብለው የፋኖ ኃይሎች ያነጋገሩን አሉ፣ እየመጡ ያሉ አሉ፣ ሰሞኑን ይመጣሉ ይፋ እናደርጋለን የሚሉ ልክ ተመሳሳይ የብልጽግና አይነት የውሸት ፕሮፓጋንዳዎችን ሲያሰሙ የቆዩና አባላቸውን እየቀረጠፉ ያሉ የምክክር ኮሚሽን ናቸው። በሌላ መረጃ ፕሮፌሰር ክንዲያም የህዋትን ስህተት እናርማለን ብሏል። አዲሱ ስምርት አዲሱ ስምርት ትግራይ ፓርቲያቸው እንግዲህ ህዋት የሰራቸውን ስህተቶችን የሚያርም ፓርቲ ነው ነው የሚሉ እንግዲህ በዚህ ስምረት ትግራይ የሚል ፓርቲ ውስጥ እንግዲህ ፕሮፌሰር ክንዲያ በኮሚቴነት እያገለገሉ ይገኛሉ። ቀደም ስል ሲሰሩ የነበሩ ስህተቶችን እናስተካከላለን ነው የሚሉ እንግዲህ ጭንብል ቀይረው ነው የመጡ ማለት ነው። ራሳቸው ህወሓት ናቸው። ያው ፖለቲካ አንዳንድ ጊዜ ተገለባባጭ ነው፣ እንደዚሁ ነው። በቅርብ ጊዜ ጽሕፈት ቤቱንም መቀሌ እናደርጋለን፣ በቀበሌዎችና በወረዳዎችም አመሰራረቱን ይፋ ይሆናሉ ብሏል። አሁን ግን የደህንነት ስጋት ስላለብን ነው አዲስ አበባ ሆነን ይህንን ፕሮግራም የምናስተላልፈው የሚሉበት ሁኔታን ያለው ህወሓት እንግዲህ በዛ አካባቢ ላይ እንዳይንቀሳቀሱን ያደረጋቸው አንዳንድ ቢሮዎችን በማሸግ ማታ በመቀማት የሚያስረውንም እያሰረ የሚደበድበውንም እየደበደበ ጌታቸው ረዳም ቢሆን አዲስ አበባ ሄደው ነው ንጹህ አየር የተነፈሰ እንጂ መፈንቅለ መንግስት ተተርቶበት ለጥቂት አምልቶ እንደወጠ ራሱ ማስረጃ እና መረጃ እየሰጠ የሚናገርበት ሁኔታ ነው ያለው። ሌላ አድማጮቻችን፣ ታይ ደንዳ መታሰሩን ቢቢሲ እንግዲህ በዘገባው ይዞት ወጥቷል። ባለቤቱንም አነጋግሮ ትላንትና አስር ሰዓት ፖሊሶች መጥተው ይዞት እንደሄዱ እና የታሰረበትን ቦታም እንደማያውቁ ነው የተገለጸው። እንግዲህ ትላንትና ፍርድ ቤት ቀርቦ በሁለት ክሶች ነፃ ከሆነ በኋላ ነው ድጋሜ ነፃ የሆነባቸው ክሶች እንደገና እንዲቀሰቀሱ የተደረገ ነው የተባለው። ይሄ እንግዲህ የፖለቲካ ሴራ ነው። አድማቾቻችን፣ ተመልካቾቻችን እንደሚታወቀው ታዬ ደንዳ ከእስር ቤት ከወጣ በኋላ በተለያዩ ማህበራዊ ገጾቹ ላይ ብልጽግና የሚሰራቸውን ስህተቶች ቀደም ሲልም ሲያውቅ የነበረውን እያንዳንዱን ቁልፍና ሴኩሪቲ የሆኑ ነገሮችን ይፋ በማውጣት ለህዝብ እያጋለጠ እንደገና ደግሞ እየተጎዳ ላለው ለኦሮሞ ህዝብ እና ለአማራ ህዝብ እንዳጠቃላይ ሀገሪቱ ውስጥ ብልጽግና እየሰራቸው ያላቸውን ስህተቶችን በማህበራዊ ትስስር ገጹ ላይ ይፋ እያደረገ በርካታ ሶሻል ሚዲያዎች ማነጋገሪያ አድርጎ እንደነበር የሚታወስ ጉዳይ ነው። ብልጽግና እንግዲህ በዚህ በዚህ የተበሳጨ አማራጭና ሌሎች መንገዶችን ፈልጎ ታየን ወደ እስር ቤት አስገብቷል። በሌላ መረጃ የተቋረጠው የትግራይ የሸቀጣ ሸቀጥ ሎጂስቲክ አሁን በነፃነት ወደ ትግራይ መግባቱ ተሰምቷል። ህዋት አስቸኳይ መግለጫ ማውጥተው ነበር። እስከ ረቡዕ ድረስ የማይከፈት ከሆነ እርምጃ ወስዳለውኝ ብሎ ነበር። ፌዴራል መንግስት ከጦርነት በኋላ የሚደረገውን ማስተካከያ ከጦርነት በፊት አድርጎ ጦርነቱን ለማስቀረት ሞክሯል። ይህ ተሞክሮ በሌሎች ክልሎች ላይም መደረግ ይኖርበታል ያሉ ደግሞ በርካቶች ናቸው። አድማጮቻችን፣ ተመልካቾቻችን እንዲህ አይነቱ አሰራር ሌሎች አካባቢዎች ላይ የሚደረጉ መልካም ነው ብለን ነው የምናስበው። ምክንያቱም አንዳንድ ጊዜ ጥፋት ከመፈጸሙ በፊት የዛ ጥፋት መንስኤው ምንድን ነው ተብሎ ጥፋቱ ከመፈጸሙ በፊት ያንን ጥፋት የሚያስቀር በመነጋገር እና በማድረግ እልቂትን፣ ውድመትን ማስቀረት እንደሚቻል አሁን ትግራይ አካባቢ ላይ የተዘጉ ሎጂስቲኮች፣ ሸቀጣሸቀጥ የተለያዩ የሱቅ እቃዎችን ጨምሮ አትክልትን ጨምሮ ሰርዶ ኬላ ላይ አፋር ውስጥና እንዲሁም በአማራ ክልል ወልዲያና አካባቢዎች ላይ የተወሰኑ ኬላዎች ዝግ እንደነበር የተገለጸበት ሁኔታ ነው ያለው። ህወሓት ይሄ ነገር እስከ ረቡዕ ድረስ ካልተስተካከለ እርምጃ ወስዳለሁ ነው ያለው። እርምጃ መውሰድ ምንድን ነው እንግዲህ ሌላም ያው ቶክስ ነው ዞሮ ዞሮ ማለት ነው። በቶክስ መንገዱን በማስከፈትና ሸቀጦችን ወደ ትግራይ እንዲገቡ የማድረግ በዛ ቶክስ መካከል ደግሞ መሞትና መግደል አለ፣ ንብረት መውደም አለ ስለዚህ የፌዴራል መንግስት አሁን የሰለጠነበትና ይሄንን ቶክስ ያስቀረበት ነው ብለነዋል እኛ በራሳችን በኩል ምክንያቱም ሌሎች አካባቢዎች ላይ ሆነ አማራ ክልል ላይ እያለቀ ያለውን ሰራዊት ከራሱ እንግዲህ አሁን በተለያዩ ቦታዎች ላይ ራሳቸው ያመኑት ሰሜን ወሎ አካባቢ ላይ ካምፕ ተመትቶ በርካቶች ዋጋ ከፍሏል ራሳቸው መከላከያዎች ወጥተው እያመኑ ይገኛሉ እንደነዚህ አይነት ጥፋቶችን እና ውድመቶችን አስቀድሞ ማስቀረት ይቻል ነበር በመነጋገር የአማራ ህዝብ ለምንድ ነው ጫካ የገባ? ለምንድ ነው የሚተኩሰው? ለምንድ ነው ይሄንን አማራጭ ሊወስድ የቻለው? በጣም ቀላል ነበር። እልቂትንና ውድመትን ከጦርነት በፊት ማስቀረት እየተቻለ ሆነ ተብሎ ብቻ ዜጎችን ለመጨፍጨፍ የተደረገበት አይነት ሁኔታ ያለው ትግራይ ላይ የተወሰደው ተሞክሮ እና ህዋት ያሰበውን እቅድ ህዋት ያሰበውን ጦርነትና በጦርነት ወይም ደግሞ ውጊያ ከፍቶ ያንን መንገድ ለማስከፈት ያሰበውን እቅድና እሳቤ በማስቀረት በመነጋገር ሸቀጦቹ እንዲገቡ ተደረገ። ህዋትም ሀሳቡን ቀየረ ማለት ነው። እንደዚህ አይነት ተጽዕኖ መፍጠር የቻለበት ሁኔታን ያለው ህዋት እኔ በዚህ በኩል በአንድ በኩል በጥፋት ጎዳናዎች ላይ ቢገኙ፣ በአንድ በኩል ግን ጠንካራ ፓርቲ ሆኖ በማስፈራራትና አንገት በማስደፋት ሂደት በኩል በጣም ማደንቆ ፓርቲ ነው ብዬ ነው እኔ በራሴ በኩል የወሰድኩት። በቃ እኔ ከህዋት ጋር ያለኝ ቅሬታ እንደ ግለሰብ ሰፊውን የአማራን ህዝብ መሬት ለመንጠቅ ለምን ትሞክራላችሁ በራሳችሁ ለምን አትንቀሳቀሱም? ባይነ ከዚህ ውጭ በፌዴራል መንግስት ላይ ወይም ደግሞ ገዢው ፓርቲ ላይ የሚያደርገው ተጽዕኖ እጅግ በጣም ይበል የሚያሰኝ ነው። ስለዚህ በነፃነት ወደ ትግራይ የሚገቡ ሸቀጦች የስራ መጀመራቸው ተሰምቷል። አንዳንድ ጊዜ ኮስተር እና ቆስጠንም ያስፈልጋል። ጎበስ ማልፋስፈስ ብቻ ሳይሆን አንዳንድ ጊዜ ቆስጠንና ኮስተር ዋጋ አለው ለማለት ያክል ነው። በሌላ መረጃ በአማራ ክልል የተለያዩ ቦታዎች ላይ ዛሬ ሙጊያዎች ቀጥሏል። ለአብነት ደምቢያ አካባቢ ሰቀልት መቋሚያ ማርያም ቆላ ድባ አካባቢዎች አይንባ የተለያዩ ቦታዎች ላይ ውጊያዎች ተደርጓል። አስራ አምስት ሚሊሻ ሞትና ቁስለኛ እንደተመዘገበም ከአካባቢ የሚወጡ መረጃዎች ይጠቁማሉ። በተመሳሳይ በደቡብ ጎንደር መና መቀተዋ ከአምስት በላይ ቦታዎች እንግዲህ ውጊያ ተደርጓል። በፋኖ ላይ ከበባ ለመፈጸም በሶስት አቅጣጫ የመጣው የአገዛዙ ኃይል የጦር አዛዥ ሳይቀር እንግዲህ ጉዳት ደርሶበታል። ፋኖ ከበባውን ሰብሮ ወጥቷል። አራት ፋኖች ጉዳት ደርሶባቸዋል። አራት እንግዲህ የሞትና ሌሎች ቁስለኛም የተመዘገቡበት ሁኔታ ነው። ያሉ አድማጮቻችን፣ ተመልካቾቻችን ቲማቲም አይደለም እንግዲህ የሚወረወረው። ከበባ በሚሰበርበት ጊዜ ቀላል ነገር አይደለም። በዚህ ሂደት እንግዲህ የተወሰኑ ጉዳት መድረሱ ተሰምቷል። በሌላ መረጃ በባህር ዳር ዙሪያ ይነሳ በተባለው ቀበሌ በአሰሳ ላይ የነበሩት አድማ ብተና ስምንት ሰው ተገድሏል። በዚህ የተበሳጨው የአገዛዙ ወታደሮች እንግዲህ የአካባቢውን ማህበረሰብ ንብረት አውድሟል። ንጹህ አናቶችንም ያሏል። ይሄ ነገር እንግዲህ በተለያዩ ቦታ የአማራ ክልል አካባቢዎች ላይም ሲፈጸም ሲደረግ የነበረ ጉዳይ ነው። ባናዎቹ እርምጃ ወስዶ ቦታውን ለቆ ሲሄዱ አካባቢ ላይ ያገኙትን ማህበረሰብ ላይ እርምጃ መውሰዱ ሂደት አሁኑ ተጠናክሮ የቀጠለበት ሁኔታ ነው ያለው። በባህር ዳር ዙሪያም አሁንም ያደረጉት ይሄንኑ ነው። ሌላ ትላንትና ከባድ ውጊያ የተደረገበት ሰሜን ወሎ ወልዲያ አቅራቢያ ዘይት በር በተባለው ቦታ ነው እንግዲህ ከባድ ውጊያ የተደረገው። ሰብአዊ ቁሳዊ ጉዳትም ደርሷል። በርካታ ቁስለኛ አስከሬን ወደ ወልዲያ ሲጓጓዝ ተመልክተናል ብሏል። የአካባቢ የአይን እማኞች ይህንን ተመልክቶ ከመቶ በላይ የመንግስት ወታደሮች ሞትና ቁስለኛ ሆኗል የተባለው ፋኖቹ መከላከያ ተደጋጋሚ የማጥቃት ሙከራ ተደርጎብኛል፣ ፋኖ ደምስሻለሁ ብሎ አስተባብሏል። አሁን የተደረገው ጥቃት አምኗል። እንደለመዱት እንግዲህ መረጃውንም ኤዲት ሊያደርጉ ይችላሉ። መከላከያ ማህበራዊ ገጽ ላይ ተጽፏል። አድማጮቻችን፣ ተመልካቾቻችን ይሄ እንግዲህ ተደጋጋሚ የማጥቃት ሙከራዎች ተደርጎብኛል የሚለውን ካመነ በአንዶቹ በሰጡት መረጃ መሰረት ደግሞ ከመቶ በላይ የመንግስት ወታደሮችን ሙትና ቁስለኛ አድርገናል ነው የሚለው። ካምባቸው ጪስ በጪስ እንደሆነ የአካባቢ የአይን ማኞች ይናገራሉ። በርካታ ቁስለኛና ሬሳ ሰው እንዳያይ ጭኖ ወደ ወልዲያ ሲያመላልሱ ተመልክተናል ብሏል። ከአካባቢው እዚህ አካባቢ ላይ ከባድ ጉዳት እንደደረሰ መረጃ ወጥቷል። አድማጮቻችን ተመልካቾቻችን ሰሜን ወሎ አካባቢ እንግዲህ በጣም በሚገርም ሁኔታ ቃሌምና ዙሪያው አካባቢ ላይ ባለፈው ጊዜም ከባድ ውድመትን የደረሰው በንብረት ላይም በሰው ላይም እንግዲህ ፋኖቹ እዚህ ቦታ ላይ ተደጋጋሚ ጥቃቶችን እየፈጸሙ ይገኛሉ። ሌላ በራያ ቆቦ ከተማ ጠበል በተባለው አካባቢ ከባድ ውጊያ ተደርጓል። ይህ ውጊያ ከባድ መሳሪያም የታገዘበት እንደሆነ የተገለጸው። ሌላው ምስራቅ ጎጃም የወረዳ የብልጽግና አመራሮች እየጠፉ እያሄዱ ነው ተብሏል። ባሶ ሊበን ሁለት ባለስልጣን ሊጠፉ ሲሉ እንግዲህ በፌዴራል ፖሊስ ተይዞ ታስሯል። የወረዳዋና አስተዳዳሪም ጠፍቷል። አንደኛው የብልጽግና ጽህፈት ቤት ኃላፊ እና ሁለተኛ የወረዳው የደህንነት ኃላፊ ናቸው የተያዙት። ተስፋ በመቁረጥ እና አሰልቺ መሆኑንም ግምት ውስጥ ያስገባ ነው በዚህ ውሳኔ ውስጥ እንግዲህ የገቡትም ተብሏል። አንዳንድ የጎጃም እና አካባቢው ባለስልጣናት እንግዲህ በርካታ ጊዜያትን የወሰደውን የእርስ በርስ ጦርነት አሰልቺ እና ዋናዎቹ አሁን በአመራሮቹ ላይ የሚወስዱትን እርምጃ ግምት ውስጥ በማስገባት እግር መትከል ትቶ እግራቸውን እየነቀሉ አካባቢውንም ለቆ የመሰደድ አይነት ባህሪ ነው እንግዲህ እየታየባቸው የሚገኘው። በሌላ መረጃ በኤርትራ ጉዳይ አዲስ አበባ ላይ ተማክሯል። ስብሰባው በዚሁ ሰሞን ነው የተካሄደው ተብሏል። እንግዲህ ከተለያዩ ሀገራት የተሰባሰቡት አዲስ አበባ ተገኝቷል። ከብርጌደን አምድ ጋር ነው እንግዲህ የተወያዩ ተብሏል። ቀደም ሲል እንግዲህ በአውሮፓ እና በአሜሪካ የነበረውን አዲስ አበባ ሆኗል። በአሁኑ ሰዓት የአዲስ አበባ ቢሮ ተበታትነው የቆየውን የኤርትራ መንግስት ተቃዋሚ ሰዎችን እንግዲህ አሁን እያሰባሰበ እንደሚገኝ ነው የተገለጸው። አሁንም እየተሰባሰቡ ነው ተብሏል። በትናንትናው እለት ከአብይ አህመድ የሀገሪቱን ከፍተኛ የሜዳሊያ ሽልማት የተቀበሉት ቢልጌት ከሀብታቸው አብዛኛውን ለአፍሪካ ለመስጠት ቃል ገብቷል። ጠቅላዩ ሚኒስትሩም እንግዲህ ቃብዲ መስጠታቸው ነው ተብሏል። እንግዲህ 99 ፐርሰንት ለአፍሪካ እንደሚያከፋፍሉ ነው መረጃዎች እየወጡ የሚገኙ። አድማጮቻችን ጠቅላያችን ብልጥ ነው እንግዲህ ትንሽ ቆሎ ይዞ ወደ አሻሮ ለመጠጋት በትላንትና ዕለት ሽልማት አድርጓል። ይሄ ብልጠት ነውም ተብሏል። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት ጠይቃለሁ። መልካም